ድርጅታችን በፈረንጆች አቆጣጠር ኤፕሪል 2011 ጀምሮ ምርቶቻችንን ሙሉ ሙሉ ወደ ውጭ ሀገር ኤክስፖርት በማድረግ እያመረትን እንዲሁም ከ2005 ድረስ የደረስንበት ሰራተኛ ብዛት ነበር። በአሁኑ ሰዓት ከ700 እስከ 1000 ሰራተኛ በተቋማችን ውስጥ እየሰራ ይገኛል። በ2017 ያው ተቋማችን ካለው የሀገራችንም እንዲሁ ከሀገራችን ውጭ በዓለም ላይ እየተፈጠረ ያለው የኢኮኖሚ ክራይሲስ አማካኝነት ምርቶቻችን በከፊል ቀንሷል። ይሁንና ያው ቀደም ሲል ያለፉት ኦልሞስት ዘጠኝ ዓመት ሙሉ ለሙሉ ምርቶቻችን ወደ አሜሪካ የሴት ጫማዎችን ኤክስፖርት ስናደርግ ነበር የቆየ ነው። ከአገዋ መቋረጥ በኋላ ያው የትእዛዝ መቀነስ ስላጋጠመን ምርቶቻችን እንዳይቨርስ በመቀየር የሴፍቲ የስራ ጫማ ላይ ትኩረት አድርገን በአሁኑ ሰዓት ላይ የስራ ጫማዎችን እያመረትን ወደ ዩሮፒያን ወደ ጣሊያን ሀገር ሁለት ኮንቴነር ልከናል። ማስተካከል ያለባቸውን ተነግሮን እነሱንም እያስተካከልን ነው። እንዲሁም ወደ አሜሪካን ሀገር ያሉት ቀደም ሲል ከነበሩ ደንበኞች ጋር የተለያዩ የሴት ጫማዎች እያመረትን ኤክስፖርት እያደረግን ያለ ነው። ያው የኢትዮጵያ ታምርት ኤክስፖ ከራሳችን ከማስተዋወቅ አኳያ ትልቅ ጠቀሜታ አለው። ቀደም ሲል እኛ ሀገር ላይ ያሉ ድርጅቶችም የመንግስት ባለስልጣኖችም ሚኒስትሮችም እኛ ተቋም የምናመርተውን ምርት በቅርበት አይተውት አያቁም። በእርግጥ መጥተው ይጎበኛሉ፣ ግን እንደዚያ ያህል ኳሊቲ የሆነ ጫማ እኛ ሀገር ላይ እንደሚመረት አብዛኛው ህብረተሰብ አያውቅም ነበረ እና ያንን ከማሳየት አንጻር ትልቅ ሚና አለው ብዬ አምናለሁ። ቆዳው ዘርፍ ላይ እንግዲህ በፊትም ጀምሮ መንግስት በብዙ አይነት መንገድ ዘርፉን ይደግፋል፣ ያግዛል፣ በተለያየ አይነት መንገድ ሰፖርት ያደርጋል። ይሁንና ግን ያው የቆዳው ሴክተር የራሱ የሆነ ችግር አለ። ያንን የውስጥ ችግሩን መፍታት ያስፈልጋል እና እንደ እንደ ተቋም በግላችን ከኛ ሀገር ላይ የተለያዩ ጥሬ ቆዳዎችን በመግዛት ቆዳ ፋብሪካ ስላለን አመርተን ቆዳውን ፕሮሰስ አድርገን ያን ያለቀለትን ቆዳ ወደ ሰላሳ ከመቶ የሚሆነውን ወደ ሆንኮንግ የተቀረውን ሰባ ከመቶ ለራሳችን ጫማ አመርተን እየላክ ያለነው። ይሁንና የተወሰኑ ችግሮች ቢኖሩም መንግስት እንግዲህ ከኢንዱስትሪው አጠገብ በመሆን በተለያየ ጊዜ ችግሮቻችንን እየተፈቱ ነው። ችግር የለም ማለት ሳይሆን እነዛም ደግሞ በቀጣይ በቅርበት እየሰራ እንደሚፈታ ተስፋ እናደርጋለን። ያው ከመጀመሪያው ስንጀምር ከጥሬ ቆዳ ስንጀምር ጥሬ ቆዳው ላይ ራሱ የኛ ሀገር ላይ ያለው ጥሬ ቆዳ ጥራት ከጊዜ ወደ ጊዜ እየወረደ ነው ያለው። ከቆዳ አንፃር ስታሰብ የእኛ ሀገር ቆዳ ከየትኛውም ዓለም የተሻለ ነው። በብዙ መንገድ ከውጭ የሚመጡ እኛ የውጭ ካምፓኒ እንደመሆኑ ብዙ የውጭ ካምፓኒዎች የውጭ ሰዎች ስለሚመጡ እኛ ጋር ይነግሩናል። ጥራቱንም ከየትኛውም ዓለም የተሻለ ነው ይሁንና ግን በአያያዝ ምክንያት በህመሞች በተለያየ ችግር ምክንያቶች ከጊዜ ወደ ጊዜ የቆዳው ጥራት እየወረደ እየቀነሰ ነው ያለው በአሁኑ ሰዓት ላይ እና ከዛ መጀመር አለበት የማኑፋክቸሪንግ የቆዳው ሴክተር ከጥሬ ቆዳውን ከማስተካከል አያያዝም ሆነ የተለያዩ ክፍተቶች አሉ። እነሱን ያው ማየት ያስፈልጋል በጥልቀት። ሲቀጥል ደግሞ ያው እኛ የእኛን ፋብሪካ ስለሌላው ሳይሆን አሁን እኛ ምንድን ነው ያው ሎጂስቲክ ላይ እንዲሁ በቀላሉ ለመናገር አንድ ኮንቴነር ከቻይና ወደ ጅቡቲ እስኪመጣ ድረስ ኦልሞስት ሁለት ሶስት ሳምንት እና እስከ ሶስት ሺህ ዶላር የሚፈጅ ከሆነ ከጅቡቲ ደግሞ እኛ ሀገር እኛ ፋብሪካ እስኪመጣ ኦልሞስት አራት ሺህ ዶላር የሚፈጅበትን ወቅት አለ እንዲሁም ደግሞ የገንዘብ ገንዘቡ ብቻ ሳይሆን ከጊዜ አንፃር ከሶስት ሳምንት ከአራት ሳምንት በላይ የሚቆይበት በአስቸኳይ ምንችሎን ያህል ያል ጥረት አድርገን የሚከፈለውን ከፍለን ራሱ በጊዜ እየመጣ የማይመጣበት ሁኔታ አለን። ይሄ የሆነበት ዋነኛው ምክንያት ስለዚያ ጉዳይ እየተናገርክ ያለውበት ምክንያት ምንድን ነው? ኤክስፖርት ማርኬት ላይ ነው እኛ እየሰራን ያለ ነው። ኤክስፖርት ብቻ ነው የምናደርገው ላለፉት 14 ዓመት። ይሁንና ኤክስፖርት ገበያ ማለት ምንድን ነው? ኦርደሩን ሲሰጥህ የትኛውም ዓለም ላይ ያለ ደንበኛ ከስልሳ እስከ ዘጠና ቀን ነው የሚሰጥህ። በስልሳ እስከ ዘጠና ቀን ኦርደሩ ልከሰጠህ በኋላ ነው እቃዎችን የምታዘው ቆዳውን ማዘጋጀት የምትጀምረው ያንን እቃ ከውጭ ሀገር እንደው ባልኩ ፍጥነት አዘጋጅተን ሬዲ አድርገን ወደ ሀገር ውስጥ ስናስገባ ከገንዘቡ ብቻ ሳይሆን የተለያዩ እነዚህ የጊዜ እንትኖች አሉ። ሁለተኛ ከመጣ በኋላ ኮንቴነሩ ጫማውን አመርተን በቀኑ አደርሰን ለመላክም ችግር አለ። የተለያዩ የመርከብ ካምፓኒዎች በአሁኑ ሰዓት ላይ ጅቡቲ ላይ ቀደም ሲል የምንጠቀምባቸው እና ኤምኤስሲ መሲና ብትል መርስክ ብትል አላቸው። ኦንላይን ዌብሳይታቸው ላይ ገብተህ በዛ ቀን በዚህ ቀን ለመላከቅ እንፈልጋለሁ ብለህ ስትል ቀኑን ሊሰጡ ይችላሉ። ግን አብዛኛው ጊዜ ቴንታቲቭ ነው። ከዛ በኋላ ቀኑ ሲደርስ ቀኑ የሚቀየርበትም ሁኔታ አለ። ስለዚህ ብዙ ጊዜ ያው የኛ ምርት በኢትዮጵያ ኤርላይንስ ነው እየላክን ያለ ነው። በኢትዮጵያ ኤርላይን ሲላክ ደግሞ ወጪው በጣም ብዙ ነው። እንግዲህ ይህንን ሁሉም ማሰብ አለብን። አንድ ጫማ ለማምረት እንግዲህ ከእቃ ከጥሬ ቆዳ ግዢ ጀምሬ እቃውን ወደ ሀገር ውስጥ ስናስመጣ ያለውን ወጪ ነግር ያለው የኮንቴነር ኮስቶቹን እዚህ ሀገር ከመጣ በኋላ እዚህ ላይ ለማምረት የምናወጣቸው ወጪዎች አሉ። ከዛ በኋላ መልሰን ለመላክ ደግሞ በመርከብ ዋጋው እየቀለለልን እንደፈለግን በፈለግነው ጊዜ ባለማግኘታችን ምክንያት በአውሮፕላን እንድንልክ እንገደዳለን። ስለዚህ እነዚህ እነዚህ ሲደመር ተወዳዳሪ አያደረገን አሁን የውጭ ሀገር ባለሀብትም ሆነ ኢንዱስትሪ እኛ ሀገር ላይ ለመምጣት እኛም የአቅማችንን ተጠቅመን ለማምረት ምንድሞ ወደ ውጭ ለመላክም ትልቁ ችግር ምንድነው ማነቆ እነዚህ ወጪዎች ናቸው። ስለዚህ ይሄን ጫማ የኛ የሚሰጠን ደንበኛ ኮስት ሰርተን ይሄን ያህል ነው የሚያዋጣን ስንለው አጠገብ ያለው ባንግላዴሽ ወይ ካምቦዲያ ወይ እንደዚህ ሌሎች አገሮች ላይ ከኛ የሚቀንስ ዋጋ የትንሽ ልዩነት የትንሽ ካገኘ ወደ ያንን ነው የሚመርጠው። ያ ነው እንግዲህ መስተካከል አለበት። ኢንዱስትሪው መደገፍ አለብን ካለን እንደ ኢንዱስትሪ እነዚህ ነገሮች ላይ ፎከስ ማድረግ አለብን። እነዚህን ነገሮች መፍታት ከቻልን እንደ ሀገር ምንም አይጠበቅብንም። የኛ ሀገር ከብዙ ነገር አንፃር አመቺ ስለሆነ ወይዘሩ ቢባል የኛ ሀገር ለሁሉም ተመራጭ ነው። መብራት ፓወር ብትል የትኛውም ዓለም ላይ እንደኛ ሀገር የቀነሰ መብራት የሚከፈልበት ሀገር የለም። የሰው ኃይሉ ብትል የምትነግረውን የሚረዳ ህዝብ ነው ያለው። እንደ ሌላው አፍሪካ ሀገር እኛ ብዙ ሀገር አፍሪካ ሀገሮች ሄደናል፣ የተለያዩ እንትኖች ላይ አይተናል። እና እንደኛ አይደለም እንደኛ ሰው አይደለም። አብዛኛው ሌላ አፍሪካ ሀገር ላይ ያየነው በጣም የተሻለ ነው እኛ ሰው የሚረዳ ነው። ከተረዳኸው ደግሞ ለአንተ በደንብ የሚደክም ነው። ችግርን ተረድቶ የሚሰራ ህዝብ ስለሆነ እነዚህን ሁሉ ኮንሲደር ያደርጋል ማንኛውም ካምፓኒ ያው ቀደም ሲል እንደገለጽኩት ያው ቢስተካከል ኢንዱስትሪውን ያው እኔ ከ16 ከ17 ዓመት በላይ ነው እዚህ የቆዳው ሴክተር ላይ ያለ ነው እና የምንችል ሆን ያህል በብዙ በችግር ብዙ አልፈን ነው እዚህ የደረስ ነው እና አሁን ያው ያለው ነገር ተስፋ የሚሰጥ ነው። የእኛም ከፋብሪካን ጨምሮ የተለያዩ ቆዳ ፋብሪኮች በአሁኑ ሰዓት ላይ ኤልደብልዩ ጂ የሚባለው ሌዘር ወርኪንግ ግሩፕ ሰርቲፋይድ ሆነናል። ያ ማለት ምንድን ነው? የእኛ ፋብሪካ ለህብረተሰብም ለአካባቢም ትልቅ ትኩረት ሰጥቶ እየሰራ ነው ማለት ነው። የምንደፋው አጣርተን የምናስወጣው ውሃ ደረጃውን ተመርምሮ ከሆነ ጣሊያን ሀገር ወይንም ሌላም የትኛውም ዓለም ላይ ያለ ቆዳ ፋብሪካ ያለውን ለህብረተሰብም ሆነ ለአካባቢው የሚያደርገውን ጥንቃቄ እኛም እዚህ ላይ እዚህ ሀገር ላይ እያደረግን ነው ማለት ነው። ለአፍሪካ ወይም ለጣሊያን የሚሰጥ አይነት ሰርቲፊኬት የለም። አንድ አይነት ነው። መጥተው የውጭ ሰዎች ኦዲት አድርገው ነው ሰርቲፋይድ የሚያደረጉ። ያንን ሆነናል ከአምስት ስድስት ፋብሪኮች በላይ። ያ ራሱ አንድ ጥሩ እርምጃ ነው። ቀደም ሲል ያላቸው አመለካከት ለእኛ ዝቅተኛ ቢሆንም፣ በዚህ ሰርቲፋይድ ነን ስትል ራሱ የተሻለ አመለካከት ይኖራቸዋል። ገበያም ለማግኘት እየጠቀመን ነው፣ እየረዳን ያለ ነው። አሁን እንግዲህ በቀጣይ ቀደም ሲል የገለጽኳቸው የሎጂስቲክም ሆነ እንዲሁ ግብዓት ላይ ከውጭ ሀገር በምናመጣ ሰዓት ላይ ጉምሩክ የጉምሩክ ስርዓቱ ጋር እንዲሁም አንዳንድ ፖሊሲ መስተካከል አለባቸው። ያ ደግሞ ሊሆን የሚችለው እንደ ድሮ በተናጠል በመስራት ሳይሆን ፋብሪኮች አንድ ላይ በመሆን ነው። የኛ ሀገር ባህላችን ምንድን ነው? አብረን ስንበላ ብዙ ነገር እንነጋገራለን፣ እንግባባለን ግን ሁሉም በተናጠል ነው ጉዳዩን የሚያስፈጽመው፣ እኔም ጉዳይ ነጅ በሆነ ለዛ ነው ለውጥ ያልመጣው ብዬ አምናለሁ። ስለዚህ የቀድሞ ጊዜ አልፏል። አሁን ያለው ጊዜ አብሮ በመሆን አንድ ላይ በመስራት ሀሳባችን አንድ ላይ አድርገን አቅርበን በማስፈታት የተሻለ ውጤት እናገኛለን ብለን ስለሆነ ማምነው ምናምነው እንደ ተቋም እዚህ ላይ ትኩረት ተደርጎ ፋብሪኮች በጋራ የሚሰሩበት አይነት መንገድ ቢሰራ ቢጠና፣ ጥሩ ነው የሚል አመለካከት አለኝ።